በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ በብዙ ምሕረት በብዙ በጎነት እግዚአብሔር ይደረሰልን ይደረሳችሁ ደረሰላችሁ ብሩካን እግዚአብሔር ልጆች፣ ከሰማያ ተወልዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ ዕዳ በከፈለ ጊዜ ዕዳ የተከፈለለት የተባረከ ዳነ ህዝብ ያደረገን ያደርጋችሁ። ብሩካን እግዚአብሔር ልጆች፣ የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ ስም ለአብና ለመንፈስ ቅዱስ ከዘላለም ምስጋና ይገባል። ብሩካን እግዚአብሔር ልጆች፣ የተወደዳችሁ ቤተሰቦቻችን ሆናችሁ ስለምትሰሙን እግዚአብሔር ያክብራችሁ። ብዙው ቆይታ አስተድርጎ እንደምትመረቁን ተስፋ እናደርጋለን። ዘር ከእናንተ ጋር ይሁን። እናንተ የተጠማችሁ ሁሉ ኑ፣ ገንዘብ የሌላችሁ ኑና ግዙ። የኢሳያስ ትንቢት ምዕራፍ 55 ቁጥር አንድ ላይ የተጻፈ የጥሪ ቃል ነው። ይሄ ቃል የተራቦ የተጠሙ ሰዎችን የሚጠራ ቃል ነው። ያው ስለ እንጀራ የሚናገር ስለ ወይን ጠጅና ስለ ውሃ የሚናገር አጋቹ አትቆጥሩትም መች በምንኖርበት ቅርባችን በሆነ ነገር መመሰሉ ነው። ነቢዩ የጠማ ሰው ወደ ውሃ እንደሚናፍቀው ወደ ውሃ እንደሚቸኩለው እግዚአብሔር መለኮታዊ ስጦታ ይሰጣልና ያን መለኮታዊ ስጦታውን ለመቀበል ስትፈልግ፣ ብርቱ ፍላጎት ያላችሁ ወደ ኔ ኑ ነው የሚለው። እንግዲህ ይሄ የተጠሙ ሰዎችን የሚመለከት ነው። ብርቱ ፍላጎትና መሻት ላላቸው፣ በህይወታቸው ውስጥ ወደሚፈልጉት መንፈሳዊ ደረጃ መድረስ ብርቱ ፍላጎት ያላቸው፣ ወደ አስቀመጡት የህይወት ግብ ለመድረስ ብርቱ ፍላጎት ያላቸው፣ ለመለወጥ የእግዚአብሔር ሰው ለመሆን ብርቱ ፍላጎት ያላቸው፣ በስጋም ኑሮ ከችግር ከድህነት ወጥቶ ራስን ለማሸነፍ ብርቱ ፍላጎት ላላቸው በአጠቃላይ ለማገልገል የእግዚአብሔርን ስራ ለመስራት ትውልድን ለመጥቀም ብርቱ ፍላጎት ላላቸው ለልጆቻቸው ጥሩ ምሳሌ መሆን ለሚፈልጉና ለዚህም ብርቱ ፍላጎት ላላቸው ሰዎች የተጻፈ መልእክት ነው። የተጠማችሁ ወደ እኔ ነው። ሳይጠማ የሚኖር ግን ውሃ የሚያስፈልገው አለ ማለት ነው። መጠማቱንም አስተውላል። ስለዚህ እሱ ወደ ውሃ መሄድ አይፈልግም። መጠማታቸው የገባቸው ግን ውሃን እንደሚፈልጉ እግዚአብሔር እንዲሰጣቸው የሚፈልጉት ያም ብርቱ ነገር ጥቅሙና ትርጉሙ የገባቸውን ሰዎች እግዚአብሔር ወደሱ ይጠራቸዋል። እናንተ የጠማችሁ ወደ እኔ ነው፣ ወደ እኔ ነው፣ እናንተ ገንዘብ የሌላችሁ ወደ እኔ ነው። ሁለተኛዎቹ ደግሞ ገንዘብ በዚህ ዓለም ላይ የሚመኩበት ነገር የሌላቸው ኢቨን ገንዘብ እንኳን ቢኖራቸው ገንዘብ ነው ብለው የማያስቡ ጊዜ ቢኖራቸው ስልጣን ቢኖራቸው ያም ነገር ትልቅ ነገር ነው ብለው የማያስቡ ከእግዚአብሔር ዘንድ የሚወጣውን በጎ ሀብት ፍጹም በረከት የሚፈልጉ ሰዎችን ነው ይሄ ቃል የሚወክለው። እግዚአብሔር ልጆች፣ ገንዘብ የሌላቸው ገዢዎች። እንዴት ሰው ገንዘብ ሳይኖሩ ሊገዛ ይችላል? ገንዘብ ሳይኖር ግን ይገዛል ማለት ነው። ለምኑ መውሰድ ነው አይደለም። እናንተ ገንዘብ የሌላችሁ ኑና ግዙ። ገንዘብ የለም ግን መግዛት አለ። ምን አይነት መለኮት አይጥሪ ነው? ምን ማለት ይሆን? እንደተባለው ነው። የዚህ ዓለም ወረት ወይም ዕውቀት ወይም ብቃት ወይም አለኝ የምንለውን ነገር ለነገው ዘመናችን ፍስቅ ፍጻሜ ይጠቅመናል ወይ እርግጠኞች ነን ወይ ቋሚ ወዳጅ መሆን ይችላል ወይ ይህንን የመንፈስ ቅዱስን ጥሪ ለመቀበል ይህን በመጀመሪያ መመለስ ያስፈልጋል እኔ በዙሪያ ያለው ነገር የህይወት ዘመን በረከቴ ነው ከገባሁበት ችግር ስያወጣኝ ይችላል እንደዚህ ያሉ መጠየቅ ያስፈልጋል ገንዘቡ የለም እስኪለን ድረስ ውስጣችን አሁን የምንመካበት እውቀትን በሉት ገንዘብን በሉት ስልጣንን በሉት ዘመድን በሉት እሱ እንዳለ አለመቁጠር ይህ የመንፈስ ድሃ መሆን ጌታ በወንጌል እንደተናገረ በመንፈስ ድሆች የሆኑ ብፁዓን ናቸው እግዚአብሔርን ያዩታል እግዚአብሔርን ለማየት የመንፈስ ድህነት እያለው እንደሌለው ሞልቶት ግን በዛ ነው የምኖረው አለማለት ብዙ ገንዘብ ኖሮት ብዙ እውቀት ኖሮት ብዙ ነገር ኖሮት ራሱን መሸጥ የሚችል ሰው ሆኖ ግን ያለ እግዚአብሔር ግን ሕይወት ለእኔ ጣዕም የለውም የሚል መንፈስ ያለው ሰው እግዚአብሔርን ያየዋል። የመንፈስ ድህነት የሚባለው እሱ ነው እና እነዚህ ሰዎች ገንዘብ የላቸውም፣ የመንፈስ ድሆች ናቸው። ግን ደግሞ እንዲገዙ ይመክራቸዋል። ታዲያ ገንዘብ ሳይኖር እንዴት ነው መግዛት የሚቻለው? ይኸውላችሁ ትልቁ ሰው ሕይወትን የሚያተርፍበት ትልቁ ገንዘቡ ከረንሲው ቅንነት ነው። የቅኖች ትውልድ ትባረካለች ይላል። ቅኖች የወላቸው ራሳቸው ብቻ አይደለም የሚባረኩት፣ ልጆቻቸው የሚባረካሉ። ራስህ ተባርከህ ልጆች የተሰብረው ብታይ ደስተኛ ትሆናለህ ወንድሜ። አንቺ ተባርከህ ልጅሽ ደስተኛ ወይም ደግሞ ልጅሽ በሆነ ነገር ውስጥ ብትገባ ደስተኛ ትሆኛለሽ። እግዚአብሔር በረከቱን ፍጹም ሲያደርገው እናትን ልና ልጇን ነው የሚባረከው፣ አባትና ልጁን ነው የሚባረከው። እነዚህ ሰዎች ገንዘብ የላቸው፣ ግን ቅንነት አላቸው። ቅንነት ደግሞ ይገዛል። ቅንነት ፊቱን ታይዋለች ይችላል እግዚአብሔርን ትልቁን ፊት እስከ ማየት ያደርሳል። ሌላውን ነገር ተዉት። ዓለም የሚሰጠው በዓለም የሚገኘውን ነገር ተውት። ራሱ እግዚአብሔርን ማየት ይችላል ቅንነት። ቤተክርስቲያን ውስጥ ተሰብስበን አንዱ ጉባኤ ላይ እያስቀደስን እግዚአብሔርን የሚያዩት ቅኖቹ ብቻ ናቸው። ሌሎች ግን የሚያዩት የሚታጠነውን እጣን፣ የሚያጠነውን ካህን ሊሆን ይችላል። ቅንዎች ሰዎች ግን ከካህኑ ትከሻ ላይ ከካህኑ አገልግሎት ላይ ከመቅደሱ ውጣን ውስጥ ከእግዚአብሔር አምልኮ ስርዓት ውስጥ ይመለከታሉ። ለምን ቅንነት ግን ፊቱን ታየዋለች? ፊቱን ታየዋለች። ቅንነት እግዚአብሔርን ሳይቀር ለማየት ካበቃች በቅንነት ሰው እጅ ላይ ያለውን ነገር መውሰድ እንችላል መቀበል አስቴር ያለ ፍቃድ ወደ ባሏ ወደ አርጤክስስ ገብታ ከአርጤክስስ እጅ ፍትህን የተቀበለችው በቅን ልቧ ነው። እግዚአብሔር ረድቷት ህዝቡ ጸልዩላት፣ ግን ልቧ ስለቀና ነው ተንኮል ስለ ሌለባት። ያለ ፍቃድ የገባች ሴት ባሏን እንደናቀች ተቆጥራ በምትወገድበት ሀገር በአሁኗ ኢራን እንደውም አስቲን የምትባል ሴት ቀደም ብላ የነበረችው የንጉሱ ሚስት ነይ ሲላት አልመጣም ብላ በትዕቢት መልሳለት ነው የሻራት። እንደዛ አይነት ቁስል የቆሰለ ንጉሥ ዘንድ ሳለ ፍቃድ በር ከፍታ ስትገባ የንጉሱ ልብ ክፍት ያለላት አስቴር ልቧ ቅን ስለሆነ ነው። ቅንነት ገንዘብ ነው። ቅድም እንደተባለው ኑ ያለ ገንዘብ ግዙ ሲል በቅንነት ገንዘብ የምትፈልጉትን መግዛት እንችላለን። ብዙ ሰው ግን በብልጠት የሚገዛ ይመስለዋል። በማታለል የሚገዛ ይመስለዋል። በተንኮል መንገድ፣ በመቅደም መንገድ የሚገዛ ይመስለዋል። ጌታችን ኢየሱስ ክርስቶስ ምን አለን? በጠበበው ደጅ ግቡ። ሰፊው መንገድ ብዙዎች ይገቡበታል፣ ፍጻሜው ግን ጥፋት ነው። ሰፊ መንገድ አለ። እንዳልነው ብልጠት፣ መቅደም፣ ጠልፎ መጣል፣ ተወዳዳሪነት፣ ቀድሞ መገኘት፣ ማታለል መቻል እነዚህ ነገሮች መግዛት የሚችሉ ይመስለናል። ግን አይደለም፣ በፍጹም አይደለም። ቅኖች የደረሱበት ደረጃ ቅኖች የወጡበት ተራራ ላይ የወጡት በቅንነት ስለሰሩ ነው። የወላችሁ የጥብርያዶስ ባህር እና የነ ጴጥሮስ አሳ አጠማመድ ለዚህ ትልቅ ትምህርት ነው። ለሊቱን ሙሉ ስንለፋ አደረን፣ አንዳችን ማሳ አልያዝንም በለውት ነበር። እነሱ የለፉት አስጋሪ ባለው እውቀት፣ ባደጉበት እውቀት ነው። እነሱ በዚህ ጋር ብንጥል አሶቹን አታለን መውሰድ እንችላለን ብለው በራሳቸው የአሳ አስጋሪነት ጥበብና ብልጠት ነው። ግን ለሊቱን ሙሉ ሲለፉ አድረው አላገኝ። ይሄ ለሕይወት ትልቅ ትምህርት ነው። እኛ በወረወርነው መረብ ነው የሚያዘው በረከት ብለን የምናስብ ሰዎች ወደ እግዚአብሔር ፊት በቅንነት መመለስ ያስፈልጋል። ጌታ ኢየሱስ ክርስቶስ መጥቶ ምንድን ያላቸው በስተቀኝ ጣሉት ነው ያለው። ለምንድነው በስተግራ እንዲጥሉት ያላላቸው? በግራ የሚሄዱ ሰዎች መንገድ ቀንቷቸው አያውቅም። እኔ ያውቃለሁ ያሉ በጣም ብልጥልሁን ያሉ እሻላለሁ ያሉ ራሳቸውን አጥደቆ ሌሎችን የናቁ ጠልፎ የጣሉ ተወዳድረው አሸንፈው እግዚአብሔር ሰው እነሱ እንዲከብሩ የፈለጉ እነዚህ ሁሉ ሰዎች የሄዱበት መንገድ ብዙ ትርፍ እንደሌለው፣ ድካም ብዙ እንዳለበት ለማስተማር በቅንነት የጣሉት ግን ብዙ አሳ አጠመደላቸው። እንግዲህ እግዚአብሔር ልጆች ያለ ዋጋ ግዙ ሲል ገንዘብ የለውም ግን ቅንነት ሊገዛ ይችላል ማለት ነው። በቅንነት የሰው ልብ መግዛት እንችላለን። በቅንነት የባልሽን ልብ፣ በቅንነት የሚስትህን ልብ መግዛት ትችላለህ። እረኛው አባቴ ካህኑ አባቴ በቅንነት የበጎችን ልብ መግዛት ትችላለህ። ቅንነት ትልቅ ነገር፣ ተንኮል የሌለው ተንኮል አልባ ሕይወት በቅንነት ጓደኞችን መግዛት ትችላለህ። በቅንነት አስማት ያስፈልግ፣ መተት ያስፈልግ፣ ድግምታ ያስፈልግ፣ በቃ ጥንቆላ ያስፈልግ፣ ለመግዛት ቅንነትን የሚመስል ገንዘብ የለም። እግዚአብሔር በፍፁም ያለ ዋጋ መግዛት ማለት ይሄ ነው። ምሳሌ መጽሐፍ ላይ ምሳሌ 28፥18 ላይ በቀንነት የሚሄድ ይድናል፣ በጠመማነት የሚሄድ ግን ወዳው ይወድቃል ይላል። የአወዳደቅ ፍጥነቱን አያችሁት? በጠመመ መንገድ የሚሄድ ሰው በፍጥነት ይወድቃል ይልና በቀንነት የሚሄድ ግን ይድናል። እግዚአብሔር ልጆች ቅንነት እግዚአብሔርን ፊት የምናይበት ትልቅ ሀብት ነው። ትልቅ መልክ ነው። እግዚአብሔር ልጆች ቅንነት ከሰዎች ብዙ ነገር የምንቀበልበት ትልቅ ሀብት ነው። ቅንነት የሰውን ልብ የምንገዛበት ትልቅ አቅም ነው። ቅንነት ከገንዘብ የበለጠ መግዣ መሳሪያ። ኑ ያለ ገንዘብ ግዙ የሚለው ቃል ይሄንን ትልቅ መንፈሳዊ ሀሳብ ይተረጉማል። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይቀድሳችሁ የሰማንም በልባችን ማህተሙን ትምልን እግዚአብሔር ከሁላችን ጋር ይሁን ጸጋው ይደግፋችሁ ትምህርቱ ላይ ኮሜንትና ላይ ካርጋችሁት ውጡ ቀሲስ አሸናፊ ግርማ ማርያም ነኝ ሰላም